አኔ እና እሱ መሀል አንድ ለኦዲንስ ያልነገር ነው ከባድ ሚስጥር አለ እና እሱ እንዲወጣበት አልፈለገም አብርሃም። ሰላም ውዴ የቻናሌ ቤተሰቦች በአዲስ ቪዲዮ ተመልሰናል። እንግዲህ ዛሬ በጣም በጣም ደስ የሚል ዜና አለ። እስከ መጨረሻው ድረስ አብራችሁን ከሆናችሁ ይህንን ዜና በደንብ ትሰማላችሁ ማለት ነው። እጅግ በጣም የሚገርም ነው። አብርሽ ሩታን ይቅርታ እንደጠየቀ አንድ መረጃ ደርሶናል። ስለሱም በደንብ እናነሳለን። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ ነው እንዳትረሱ ረሱ አዲስ ያሉናችሁ፣ ደግሞ እንግዲህ ያው እንደተለመደው ቪዲዮአችንን ላይክ አድርጉ፣ ሀሳብ አስተያየታችሁንም ኮመንት ስራ አስቀምጦልን። እንግዲህ ወደ ጉዳያችን ከሰሞኑ እንግዲህ በጣም ብዙ ነገሮች ተፈጥሯል። በተለይ ሩታና አብርሽ እጅግ በጣም የከረረ እየከረረ በጣም ብዙ ጥል ውስጥ ገብተው ነበሩ። ያንን ነገር አልፎ እንግዲህ ዛሬ አዲስ ነገር ተከስቷል ማለት ነው። ያንን ነገር ሳናነሳ በፊት እንግዲህ በተለይ ነጻነት ምን ምንድነው ያደረገችው ወዴት ነው የሄደችው የሚለውን ነገር ደግሞ እናነሳለን። በትናንትና ውለት እንግዲህ የሰራችው ቪዲዮ ወደ ቡታጅራ እንደምትመለስና አብርሽም ለሷ ቃል እንደገባ በተለይ ደግሞ ከሷ ጋር እንደሚሆንና ሩታንም ከህይወታቸው እንደሚያስወጡ በእርግጠኝነት አውርታ ነበረ። እሱ ብቻ አይደለም እንግዲህ ያው ሩታማ አንድ ቪዲዮ በተመሳሳይ ሰዓት ለቃ ነበረ። በቪዲዮው እንግዲህ ወደ እናት ቤት እንደምትመለስ ወይም ደግሞ ወደ ቤተሰቦቿ ቤት እንደምትመለስ በደንብ አድርጋ ተናግራለች ማለት ነው። በጣም ብዙ ነገር ላይ ተስፋ እንደቆረጠች በተለይ በአብርሽ ጉዳይ ላይ ተስፋ እንደቆረጠች፣ በዛ ላይ ደግሞ አብርሽም ከቁጥጥር ውጪ እንደሆነ በጭራሽ እንደማይሰማት በተለይ በጣም ብዙ ነገር አውርቶ ተስማምቶ ግን የሚያደርገው ነገር የተለየ ነገር ነው። በቃ ጭራሽ ከኔ ጋራ አብሮ ማይሄድ ነው፣ ሁሌ አይሰማኝም፣ በራሱ መንገድ ነው የሚጓዘው በጭራሽ በጭራሽ በቃ እኔንም አያከብረኝም ብላ ነው በተደጋጋሚ የተናገረችው ማለት ነው። እንግዲህ እሷ በጣም ብዙ እንደሞከረች እና በጣም ተስፋ እንደቆረጠች ብዙ ነገሮችን ለማለፍ እንደሞከረች በተለይ ነፃነት ከመጣች በኋላ እጅግ በጣም ህይወቷ እንደተበጠበጠ በዛ ላይ ደግሞ ከሷ ጋራ መሆን እንደሚፈልግም በደንብ አድርጋ ነው የተናገረችው። በዚህ ጉዳይ እንግዲህ ተስፋ የቆረጠች እንደመሆኑን በደንብ አድርጋ ተናግራለች። ለዚህም ሚሆን እንግዲህ ወደ ቤተሰቦቿ ተመልሳ ለተወሰነ ጊዜ እንግዲህ ሰላም እንዲወርድ ፈልጋለች ማለት ነው። በተለይ ከሶሻል ሚዲያ በመራቅ በተለይ ሚዲያ ላይ የሚለውን ነገር እንግዲህ ከዩቲዩብም ከሁሉም ነገር ላይ ርቃ ለተወሰነ ጊዜያት ወይም ደግሞ እስከ መጨረሻውም ሊሆን ይችላል በሰላም ማሳለፍ ፈልጋለሁ፣ ልጅንም እንግዲህ እዛውንም ወልደው ብላ ወስናለች ማለት ነው። ይህም እንግዲህ ያው ትላንትና ቪዲዮ ለቃ በደንብ ይሄንን ጉዳይ አስረድታ ነበረ። አቤልና ኤፋ በተለይ በጣም ብዙ ብዙ ነገር ብሎ ለምኖ ለምኖ በጭራሽ ከአቋሟ መመለስ እንዳልቻለች እንግዲህ እነሱም ማወቅ ችሏል ማለት ነው። በስተመጨረሻም እንግዲህ ወደ ቤተሰቦቿ ቤት ሸኝቷታል ማለት ነው። አብርሽም እንግዲህ በዛ ቪዲዮ ላይ በተለይ ዛ ቪዲዮ ላይ እንግዲህ እንደተናገረች አብርሽ ከነጻነት ጋራ ወደ ቡታጅራ እንደሄደ በደንብ አድርጋ ተናግራ ነበረ። ሆኖም እንግዲህ ያው ነጻነት ደሞ በለቀቀችው ቪዲዮ አብርሽ ከኒ ጋራ መምጣት አልፈለግም፣ እመጣለው ቃል ገባልሻለሁ፣ አንቺ መጀመሪያ ወደ ቡታጅራ ሂጂ፣ ከዛ በኋላ ነገሮችን አስተካክዬ ወደ ቡታጅራ መጣለው፣ ካንቺ ጋራ አብሬ ኖራለው ብላ በደንብ ተናግራ ነበር ማለት ነው። እንግዲህ ያው በቪዲዮዋ በደንብ አድርጋ ነው የተናገረችው። በዛ ላይ እንግዲህ በጣም ትልቅ ሚስጥር እንዳለ ያንን ነገር ደግሞ ማውጣት እንዳልፈለገች በደንብ አድርጋ ተናግራለች ማለት ነው። ነጻነት ነጻነት እንግዲህ ያወራችው ሚስጥር አለን የጋራ የሆነ እጅግ በጣም ትልቅ ሚስጥር አለን ከአብርሽ ጋራ ያንን ደግሞ ማውራት አልፈልግም። እሱም ሚስጥሩ እንዲወጣ አይፈልግም ስለሆነ በብዛት ደግሞ ብዙ ሰዎች እንግዲህ ሲያወሩ የነበረው ነጻነት ልጅ እንዳላት ከአብርሽ በተለይ ልጅ እንዳላት በጣም በተደጋጋሚ ሰዎች ሲያወሩ ነበረ። እንግዲህ በጣም ከባድ ነገሮች ተፈጥሯዋል ማለት ነው በዛሬ ቪዲዮ እንግዲህ አንድ መረጃ አግኝተናል። ይህንን መረጃ በደንብ እርግጠኛ ሆነን ለማውራትም ይከብደናል፣ ምክንያቱም ደግሞ ምንም አይነት ቪዲዮ አልተሰራም፣ ምንም አይነት እንግዲህ እነሱም ያሉት ነገር የለም። በተለይ አብርሽና ሮታ ግን ምንድነው? ያገኘነው መረጃ በጣም የቅርብ ሰው የሚባለው በተለይ እነሱን ሲያገዝ የነበረው የነሱ ካሜራ ማን ነው ይሄንን መረጃ ይሰጠን ማለት ነው። እንግዲህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳትረሱ አዲስ ያልሆናችሁ ደግሞ ያው እንደ ተለመደው ቪዲዮአችንን እንግዲህ ላይክ ማድረግ እንዳትረሱ፣ ሀሳብ አስታይታችሁን ኮሜንት ስር አስቀምጦለን እያንዳንዳችሁ ያስቀምጣችሁትን ሀሳብ እንግዲህ በደንብ አርገን እንመልሳለን ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። እንግዲህ ወደ ጉዳያችን ምንድነው ያገኘነው መረጃ በተለይ ለነሱ በጣም ቅርብ የሆነው ሰው ወይም ደግሞ ካሜራማን ነኝ ብሎ የነገረን ሰው እንግዲህ ይህንን ነገር አጋርቶናል ማለት ነው አብረሽና ሩታ እንግዲህ እንደታረቁ ወይም ደግሞ አብርሽ ይቅርታ እንደ ጠየቃት ሩታን በደንብ ይቅርታ ተንበርክኮ እንደጠየቃት በደንብ አድርጎ ነግሮናል። እንግዲህ አብርሽ ይቅርታ ጠይቆ ሩታን ወደ ቤቷ እንድትመለስ አድርጓል ያንን ነገር ነው የነገረን። ግን እርግጠኛ መሆን አልቻለም፣ ምክንያቱም ደግሞ ይሄኛው የነሱ አንድ ቪዲዮ አካል ሊሆን ይችላል፣ ወይም ደግሞ ሊያስቀሩትም ይችላሉ። በማንኛውም ሰዓት ደግሞ አንድ ሀሳብ ከመጣላቸው ሌላ አይነት ቪዲዮም ሊሰሩ ይችላሉ። ምናውቀው ነገር የለም ያው እንደምታውቁት እንግዲህ አብዛኛው ሰው ድራማ ነው የነሱ ጉዳይ ብሎ ስለሚያምን ያንንም ነገር እንግዲህ ይፋ ያደርጋሉ ማለት ነው። ድራማሆን አይሁን እውነተኛውን በደንብ አድርጎ በራሳቸው ቪዲዮ መናገራቸው የማይቀር ነገር ነው ማለት ነው። እንግዲህ በዚህ እንደቀጠለ ነው። ያው ነፃነትም ወደ ቡታጅራ እየተመለሰች እንደሆነ ያው መረጃ ደርሶናል። እንግዲህ ያው ውሳኔዋ ትንሽ ጥሩ ነው። በጣም ብዙ ሰዎችም ተቀብሏል። አንዳንድ ሰዎች ደግሞ እንግዲህ በተለይ የነጻነትን ውሳኔ በጣም የተቃወመ ብዙ ሰው አለ። ለምንድነው እንደዛ የምታረገው? እንግዲህ ከመጣሽ በኋላ መመለስ የለባትም የነሱን ህይወት ኦልሞስት እንግዲህ አበላሽታለሽ፣ ስለሆነ አብርሽን ወስዳ መመለስ አለባት ወይም ደግሞ ከአብርሽ ጋራ መሆን አለባት ብሎ በጣም ብዙ ሰዎችም ሲነጋገሩበት የነበረ ጉዳይ ነው። ሩታ እንግዲህ ወደ ቤተሰብ መመለሷ ግን በጣም ብዙ ሰው ተቃውሟል። በተለይ በዚህ ሰዓት መሄድ የለባትም ብሎ በጣም ብዙ ሰው ሲናገር ነበረ። የአብርሽ ጉዳይ እንግዲህ አብርሽ በጭራሽ በጭራሽ እንግዲህ ለየት ያለ ባህሪ ነው ያሳየን ብሎ በጣም ብዙ ሰው ተናዶበታል ማለት ነው። አብርሽም እንግዲህ ያው የራሴ ምክንያት አለኝ፣ እኔ ሰውን ማስከፋት አልችልም፣ እኔ ሰውን እያስከፋው አይደለም። ሩታ ግን በጭራሽ እየተረዳችኝ አይደለም፣ ለዛ ነው እንጂ ምንም ያረኳት ነው

በጣም በተደጋጋሚ ሲናገር ነበረ። በተቃራኒው እንግዲህ በጣም እንደተጎዳ በመሃል በጣም እንደተረበሸ፣ ግራ እንደተጋባ በደንብ ሲናገር ነበረ። እንግዲህ ነገሩ በዚሁ ጦዞ ቀጥሏል። እንግዲህ በጣም ከባድ ነገሮች ተፈጥሯል። አሁን ግን ደስ የሚል ዜናው ተሰምቷል ማለት ነው፣ እንደታረቁና በተለይ አብርሽ ደግሞ ሩታን ይቅርታ እንደጠየቃት በደንብ አድርጎ ተናግሯል ማለት ነው። ያ በጣም የቅርብ ሰው ብሎ እንግዲህ ይሄንን መረጃ የሰጠን ሰው ስሙ መጠቀስም አይፈልግም። ምክንያቱም ደግሞ አብሮ እየሰሩም ስለሆነ ያው ለእንሱም ጥሩ ስላልሆነ እንግዲህ እጅግ በጣም እናመሰግናለን፣ ላደረሰ መረጃ ያገኘነው መረጃ ይሄንን ይመስል ነበረ። እንግዲህ እኛ ይሄ እውነት ከሆነ ይሄ መረጃ ትክክለኛ ከሆነ እጅግ በጣም በጣም ደስ የሚል ነው። ካልሆነ ደግሞ እንግዲህ ያው ወደፊት መሆኑ ስለማይቀር ያው እንጠብቃለን አዲስ ነገር መፈጠር ወይ